ተፈተነች ኢራን የተደበቀውን አወጣችው። የኢራን አብዮታዊ ጥበቃ አዲሱን የኪባር መካከለኛ ርቀት ባለስቲክ ሚሳይል በእስራኤል ለመጀመሪያ ጊዜ ማስወንጨፉን ገለጸ። የእስልምና አብዮታዊ ጥበቃ ኮርፖሬሽን እንደገለጸው ከሆነም በሰኔ 22 ቀን የቤን ጉሪዮን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎች ለመምታት የኬይባር ሻካን ሚሳይልን መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነው ብሏል። ጥቃቱ በቅርቡ አሜሪካና እስራኤል በኢራን የኒውክሌር መስሪያ ቤቶች ላይ ያደረሱትን የአየር ድብደባ ተከትሎ ነው። ለመጀመሪያ ጊዜ ኢራን እያስወነጨፋቸው የኢራን ቆራም ሻር ሚሳይል ቤተሰብ አራተኛው ትውልድ ነው ያለችው የኬይባር ሻካን ባለስቲክ ሚሳይልን ከእስካሁኑ እጅግ የላቀ ስኬትን አስገኝቶላታል። የእስራኤል መከላከያ ምንጮች ለሀገር ውስጥ ሚዲያ እንደ ተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል። እንዲሁም እንደ ሀይፋ እና ቴልአቪቭ ባሉ ከተሞች ትርምስ አስነስቷል። በቴልአቪቭ ራማት ጋን አውራጃ ዘጠኝ ህንፃዎች መውደማቸው የተዘገበ ሲሆን በሃይፋ ውስጥ ፍንዳታዎች ተዘግበዋል። የእስራኤል የድንገተኛ አደጋ አገልግሎት ሶስት ከባድ ጉዳዮችን እና አንድ ታዳጊን ጨምሮ 23 ቆስለዋል ቢልም ጉዳቱ ከዚህ የከፋ ነው ተብሏል። እንደ አይአርኤንኤ ዘገባ የኬባር ሼካን ሚሳይል የኢራን ሆራምሻር ሚሳይል ቤተሰብ አራተኛው ትውልድ ነው ያለችውን የኬባር ሼካን እንደ አይአርኤንኤ ዘገባ የኬባር ሼካን አራት ሜትር የሚጠጋ ርዝመት 1500 ኪሎግራም ይመዝናል ከፍተኛ የመንቀሳቀስ ችሎታን ጨምሮ ከአካባቢ አየር ውጪ በሰዓት 19500 ኪሎ ሜትር ፍጥነት ሲኖረው በአካባቢ አየር ውስጥ በሰዓት ወደ 9800 ኪሎ ሜትር ይወነጭፋል። ይህም እንደ አይረንዶም ዴቪድ ወንጭፍ ወይም ዩኤስ የተሰሩ የአርበኝነት ስርዓቶችን የመሳሰሉ የስራኤል መከላከያ ስርዓቶችን መጥለፍ በጣም ከባድ ያደርገዋል። ከቀደምት የኢራን ሚሳይሎች በተለየ የሳተላይት አሰሳና አዲስ የመጀመሪያ ስርዓት ይጠቀማል። እንዲሁም ኢላማውን ከማምታቱ በፊት በአካባቢ አየር ውስጥ ዝግዛግ እንዲያደርግ የሚያስችሉን የሚንቀሳቀስ መልሶ መመለሻ ተሽከርካሪ ማዕርጊ መኖሩ ፈጠን ብቻ ሳይሆን ለመከታተልና ለመጥለፍ አዳጋች እንዲሆን አስችሎታል። ወታደራዊ ምንጮች እንደሚናገሩት በሶስት ደረጃዎች ውስጥ እንደሚያልፍ ሲሆን ሞተሩ አሮንድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳይሉን አጭርና ለእይታና መከላከል አስቸጋሪ አድርጎታል። ኸይባር ሻካን ማለት በአረበኛ የከይበርን ሰባሪ ማለት ነው። ይህ ስም ለኢራን ታሪካዊ ጠቀሜታ አለው። ኢማም አሊ ቢን አቢጥ ዋሊብ ትልቅ ሚና የተጫወተበትን የሰባተኛው ክፍለ ዘመን የኸይበር ጦርነት ሰላትን የሚያመላክት ነው። በመንግስት የዜና ወኪል ኢአርኤን በዘገበው ቀጥተኛ ጥቅስ ላይ አይአርጂሲ ይህ ተግባር እስካሁን ሁሉንም የታጠቁ ችሎታቸውን አላሳተፈም ሲል የላቁ ስርዓቶች አሁን በመጠባበቂያ ላይ ሊሆኑ እንደሚችሉ ማሳያ ነው ተብሏል። የኢራን ፌባር ሻካን ሚሳይል ብቻ አይደለም፣ መግለጫ ነው። ለፍጥነት ለድብቅና ለትክክለኛነት የተገነባና በሬዮት ዓለም ውርስ ላይ የተመሰረተ በኢራን ሚሳይል ቴክኖሎጂ ውስጥ መመንጠቅን ያሳያል። በእስራኤል ውስጥ መሠረተ ልማት ላይ ያነጣጠረ የጦር ሜዳው ስኬቷም ቴራን ረዘም ላለ አደገኛ ጨዋታ መዘጋጀቷን ይጠቁማል ሲሉም የምዕራብ ዓለም ሚዲያዎች እየዘገቡት ይገኛል። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩን ቤተ መንግስት የተረከቡት ዶናልድ ትራምፕ አሜሪካን በኢራንና እስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃ ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እያራቁ ያሉት ትራምፕ አሁን ደግሞ ቀጠናውን አሜሪካ ንቁ ተሳታፊ ወደሆነችበት ግዙፍ ጦርነት እየመሩት ይገኛል። ትራምፕ የአሜሪካ ኃይሎች በኢራን ሶስት የኢራን ኒውክለር ተቋማት ላይ ጥቃት መፈጸማቸውን በማህበራዊ ሚዲያ ይፋ ካስታወቁ ከሁለት ሰዓታት ገደማ በኋላ በቴሌቪዥን በተላለፈ ንግግራቸውን ኦፕሬሽኑን አስደናቂ ስኬት ሲሉ ጠርተውታል። የእርምጃ ኢራን የኒውክሌር ኃይል ባለቤት እንዳትሆን በማድረግ ለዘላቂ ሰላም በር እንደሚከፈት ተስፋቸውን ገልጸዋል። ኢራን በበኩሏ እጅጉን በሚጠበቀው ፎርዶ ኒውክሌር ተቋማት ላይ የደረሰው ጉዳት አነስተኛ እንደሆነ ተናግራለች። እውነታው በየትኛው ወገን እንዳለ የሚፈታው ጊዜ ይመስላል። ትራምፕ በምክትል ፕሬዚዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ እና በመከላከያ ሚኒስትር ሄጌስ ተታጅበው ባደረጉት ንግግር ኢራን የኒኩሌር ፕሮግራማ ሊመጥተው ከሆነ ወደፊት እጅጉን የከፋና በጣም ቀላል ጥቃቶች ሊያጋጥሟት እንደሚችል አስጠንቅቀዋል። የተሆናቹ ብዙ የጥቃት ኢላማዎች ነበሩ ያሉት ትራምፕ አሜሪካ እነዚህም ስፍራዎች ላይ ፈጣን የስላና በብቃት የተሞሉ ጥቃቶችን እንደምትፈጽም ተናግረዋል። ፕሬዚዳንቱ የነዛቻ ቢያሰማም የአሜሪካ ጦር በኢራን እየተሳተፈ እንዲቀጥል ማድረግ ለአሜሪካ ለቀጠናውና ለዓለም የከባድ ሁኔታ ሊያመጣ የሚችል እርምጃ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝ መካከለኛው ምስራቅ አሁንም ቢሆን ጫፍ ላይ ያለ ቀጠና መሆኑን በመጥቀስ አሜሪካ ግጭቱን ለማባባስ መወሰኑ የከውሳው ዙሪት ሊያመጣ እንደሚችል አስጠንቅቀዋል። አያቶላህ ካሜኒ እንደዛቱት ኢራን ለተፈጸመባት ጥቃት ምላሽ የምትሰጥ ከሆነ አሜሪካም ለዚሁ ምላሽ ለመስጠት ልትገደድ ትችላለች። ወደ ሁለት ቀናት የተቀየሩት ሁለት ሳምንታት ትራምፕ በሳምንቱ መጀመሪያ ሲያደርጉ የነበረው ኢራን ያለቅድመ ሁኔታ እጅ መስጠት አለባት የሚል ንግግር ፕሬዝዳንቱን ወደ ኋላ መመለስ የማይችሉበት አጣብቂኝ ውስጥ ከቷቸዋል። የራሷን ማስጠንቀቂያ ስትሰጥ የነበረችው ኢራንም ራሷን ተመሳሳይ ሁኔታ ውስጥ አስገብታለች። ጦርነቶች የሚጀመሩት እንዲሁም የሚሳተፉት አካላት አካሄድ ከቁጥጥር ውጭና ከሚገመተው በላይ እየሰፋ የሚሄደው በእንዲህ አይነት ሁኔታ ነው። ሐሙስ ዕለት ትራምፕ ለኢራናውያን የሁለት ሳምንት የማስጠንቀቂያ ጊዜ ሰጥተው የነበረ ቢሆንም የጊዜ ገደቡ እጅጉን አጥሮ ወደ ሁለት ቀን ተቀይሯል። ቅዳሜው ምሽት የአሜሪካ ፕሬዝዳንት እርምጃ መውሰዳቸውን አስታውቀዋል። ታዲያም ለድርድር የተሰጠው ሁለት ሳምንት ማታለያ ነበር ኢራናውያን በሳምንቱ መጨረሻ ሀሰተኛ ደህንነት እንዲሰማቸው ለማድረግ የተወሰደ እርምጃ ነው ወይስ ትራምፕ ሰላም ለመፍጠር በሾሙት ስቲቭ ዌትኮቭ በኩል ከመጋረጃ ጀርባ ሲደረግ የነበረው ድርድር ፈርሶ ነው? ከጥቃቱ በኋላ ያለው ሁኔታ እምብዛም አልታወቀም። ይሁን እንጂ ትራምፕ በማህበራዊ ሚዲያና በቴሌቪዥን ባስተላለፏቸው መልእክቶች የሰላሙን በር ለመክፈት ሲሞክሩ ታይተዋል። ይህ ግን ጉዳዩን በአዎንታዊ መንገድ መመልከት ሊሆን ይችላል። እስራኤላውያን ኢራንን ወደ ወታደራዊ አቅም ለማውረድ ከፍተኛ ጥረት ቢያደርጉም ሃይማኖታዊ መሪው አያቱላ አሁንም በእጃቸው ላይ መሳሪያዎች አሉ። ነገሮች በፍጥነት ሊበላሹ ይችላሉ። አሁንም ምን ሊሆነ እንደሚችል ለማወቅ የሚጠበቅበት ጊዜ የመጣ ይመስላል። ኢራን የኒውክለር ፕሮግራሟ ቁንጮ የሆነውን ፎርዶን ጨምሮ በሶስት ተቋማቶቿ ላይ ለተፈጸመው ጥቃት ምን አይነት ምላሽ ልትሰጥ ትችላለች? ትራምፕም አሜሪካ የፈጸመችው ጥቃት ኢራን ወደ ድርድር ጠረጴዛው እንድትመጣ ያስገድዳታል የሚል ተስፋ እየሰነቁ ይመስላል። ነገር ግን በእስራኤል ጥቃት ስር ሆኖ ለንግግር ፍቃደኛ ያልሆነ ሀገር በአሜሪካ ቦምቦች ድብደባ ሀሳቡን ይቀይራል ብሎ መናገር ያዳግታል። ትራምፕ የአሜሪካ ጥቃት ነጠላና የተሳካ እርምጃ እንደሆነ እያመላከቱ ይገኛል። ነገሩ ይህ ካልሆነ ግን በድጋሚ ጥቃት እንዲፈጸም የሚደረገው ግፊት ሊጨምር ወይም ፕሬዚዳንቱም ለአነስተኛ ወታደራዊ ድል ከፍ ያለ ፖለቲካዊ ጣጣ የሚያመጣ እርምጃ የወሰዱ ሊያስመስላችሁ ይችላል። ሰላም ፈጣሪው ፕሬዚዳንት የተጋረጠባቸው ፖለቲካዊ ውድቀት ትራምፕ የተጋረጠባቸው ጣጣ የሀገር ውስጥ ፖለቲካ ስጋት እንዲሁም የዓለም አቀፍ ደህንነት ላይ የሚነሳን ጥያቄን ያካትታል። አሜሪካ በኢራን ላይ ጥቃት እንድትፈጽም የማድረግ ሀሳብ ከዲሞክራቶች ብቻ ሳይሆን ቅድሚያ ለአሜሪካ የሚለው የትራምፕ እንቅስቃሴ ደጋፊ ከሆኑ ግለሰቦች ጭምር የሰላ ትችት አስከትሏል። ፕሬዚዳንቱ ባልተለመደ ሁኔታ በሶስት የቅርብ አማካሪዎቻቸው ታጅበው ብሔራዊ ንግግር ማድረጋቸው በፓርቲ ውስጥ አንድነት እንዳለ ለማመላከት የተደረገ ሙከራ ሊሆን ይችላል። በተለይ ምክትል ፕሬዚዳንቱ ቫንስ አሜሪካ ይበልጥ የተገደበ የውጭ ፖሊሲ እንዲኖራት የማድረግን ሀሳብ ያቀነቅናል። በቅርቡ ወደ ማህበራዊ ሚዲያ በመምጣት ትራምፕ አሁንም ቢሆን የጣልቃ ግብነት አካሄድ አራማጅ እንዳልሆነና እንደሆነ በመግለጽ ከደጋፊዎቹ ድጋፍ ሊሰጠው እንደሚገባ መከራከሪያውን አቅርቧል። አሁን ጥቃት የአንድ ጊዜ ድርጊት ከሆነ ትራምፕ በደጋፊዎቻቸው መካከል ያለውን መከፋፈል የማጥበብ ድል ይኖራቸዋል አሜሪካን ወደ ትልቅ ጦርነት የሚያስገባት ከሆነ ግን ከአጋሮቹ ተቃውሞ ሊያጋጥማቸው ይችላል። በመጀመሪያው የስልጣን ዘመናቸው ምንም አዲስ ጦርነት አለመጀመራቸውን በኩራት ለሚናገሩትና በባለፈው ዓመት የምርጫ ቀስቀሳ ዘመቻ ወቅት የቀድሞ ፕሬዚዳንቶችን ሀገሪቱን የውጭ ሀገር ጦርነት ውስጥ በመክተት ሲወቅሱ ለነበሩት ትራምፕ የቅዳሜው ጥቃት ጠባጫሪ እርምጃ ነው። ፕሬዚዳንት ትራምፕ እርምጃ ወስደዋል። ይህ እርምጃ ወደየት ሊሄድ ይችላል የሚለው ሙሉ በሙሉ እጃቸው ላይ ነውም። በርካታ የኢራን የጦር ጀኔራሎች አሜሪካ በሀገራቸው ላይ ለፈጸመችው ጥቃት ቆራጥ ምላሽ እንደሚሰጥ አስጠንቅቀዋል። የኢራን ጦር ዋና አዛዥ አሚር አታሚ የጦር መኮንኖቻቸውን በወታደራዊ ክፍል ሲያነጋግሯቸው የሚያሳይ ቪዲዮ የአገሪቱ ሚዲያዎች አውጥተዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ወንጀሎች ቆራጥ ምላሽ ሰጥተናል እናም የአሁኑ ተመሳሳይ ይሆናል ብለዋል። የኢራን ጦር ኃይሎች ዋና ኢታማዞር ሹም አብዱርሃም ሙሳቪ በበኩላቸው አሜሪካ በፈጸመችው ጥቃት በቀጠናው ባለው ወታደሮቿ ላይ ጦራቸው ማንኛውም እርምጃ ሊወስዱ የሚችሉበትን ዕድል ከፍታለች ብለዋል። የኢታማዞር ሹም አክለውም ኢራን በፍጹም ወደ ኋላ ትመለስም ሲሉ አክለዋል። ወደ ሞስኮ ያቀኑት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሊወያዩ መሆኑ ተገልጿል። የውጭ ጉዳይ ሚኒስትሩ ከፕሬዝዳንቱ ጋር የሚያደርጉት ውይይት መሰረታዊ እንደሆነ ገልጸው በተለመዱ ተግዳሮቶችና ስጋቶች ላይ ያተኩራል ብለዋል። በተባበሩት መንግስታት የሩሲያ ተወካይ አሜሪካ በኢራን የኒውክሊየር ይዞታዎች ላይ የፈጸመችውን ጥቃት አውግዘው፣ አሜሪካ በዚህም አዙሪቱ የማያልቅ ሁኔታን ከፍታለች ብለዋል። የኢራን የውጭ ጉዳይ ሚኒስትር ከፑቲን ጋር የሚገናኙ ከሆነ ጠንካራ የቃላት ድጋፍ ሊችራቸው እንደሚችል ቢታመንም ከሩሲያ ወታደራዊ እርዳታ የማይመስል ነው ተብሏል። ለዚህ ምክንያቱ ሩሲያ ትኩረቷ ከዩክሬን ጋር የምታደርገው ጦርነት መሆኑ ነው። ምንም እንኳን ሩሲያና ኢራን የስትራቴጂክ አጋርነት ስምምነት ቢኖራቸውም ይህ የመከላከያ ስምምነት አይደለም። ይህም ለኢራን ወታደራዊ ድጋፍ እንድትሰጥ የሚያስገድድ አይሆንም። ባለፉት ሳምንት ኢራን ከሩሲያ ወታደራዊ እርዳታ አለመጠየቋን ፕሬዚዳንት ፑቲን ተናግረው ነበር። ፑቲን ከኢራንና እስራኤል ጋር ጥሩ ግንኙነት የመሰረቱ ሲሆን ከዶናልድ ትራምፕ ጋርም ጥሩ ግንኙነት ለማፍጠር ፍላጎት አላቸው።